የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደር፣ አትጠራጠሩም። በዚችው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጥላት እንደ ጨቋይ ተደርጎ ሲሰራበት ኑሯል። የታሪክ ትምህርት ምን አለ? አሁን የተመለከነከ አይደለም እንዴ? የተመለከነከ ነው። ቅጥ የጠፋበት ነው። በእኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት ይቻላል። ለዛ ነው ድልልቅ ብሎ የቀረበው ጥያቄዎቹ ክርክር ክርክር ያሉ ነው የነበሩት። አንድ ሰው የጠየቃቸው ጥያቄዎች ጥያቄዎቹ ቀረው ባይቀረው ነው ያላወቁም በሚዲያ ክርክር ክርክር ያሉ የአማራን ሕዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደር፣ አትጠራጠሩ። በዚህችው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጥላት እንደ ጨቋይ ተደርጎ ሲሰራበት ኑሯል። የታሪክ ትምህርት ምን አለ? አሁን የተመነከነከ አይደለም እንዴ? የተመነከነከ ነው፣ ቅጥ የጠፋበት ነው። በኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት ይቻላል? ለዛ ነው ድልልቅ ብሎ ይቀራል። ጥያቄዎቹ ክርር ክርር ክርር ያሉ ነው የነበሩት። አንድ ሰው የጠየቃቸው ጥያቄዎች ጥያቄዎቹ ቅረቡ አይቅረቡ ነው ያላወቁ። በሚዲያ ክርር ክርር ያሉ የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም፣ አትጠራጠሩም። በዚችው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ሕዝብ በተሳሳተ የታሪክ ትርክት እንደ ጥላት እንደ ጨቋይ ተደርጎ ሲሰራበት ኑሯል። የታሪክ ትምህርት ምን አለ? አሁን የተመነከነቀ አይደለም። የተመነከነቀ ነው፣ ቅጥ የጠፋበት ነው። በኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት ይቻላል ነው። ለዛ ነው ድልልቅ ብሎ የቀረው ጥያቄዎቹ ክርብ ክርብ ክርብ ያሉ ነው የነበሩት። አንድ ሰው የጠየቃቸው ጥያቄዎች ጥያቄዎቹ ቅረቡ አይቅረቡ ነው ያላወቁ በሚዲያ ክርብ ክርብ ያሉ